የራሷ አሮባት የሰው ታማስ ስላለች የሚባል አባባል አለ። የራሳችሁን ሕይወት ትታችሁ ስለ ሰው ሕይወት ሀያ አራት ሰዓት የምታብጠለጥሉ አንዳንድ አስመሳይ ወዳጆች ወይም ደግሞ አፍቃሪዎችም ልትሆኑ ትችላላችሁ እና ጨሪቃዎች እንደዚህ በፍቅር እምር ድምቅ ብለው ስለመጡ እኛ በጣም ደስተኞች ነን። ይህን ፍቅር ስታዩ ደግሞ ቅጥል የምትሉ ደግሞ አንዳንድ ሰዎች መልካም መቃጠል ይሆንላችሁ። እንደፈለጋችሁ መሆን ትችላላችሁ። ግን ጨሪቃዎችን ለመናገር እነሱን የሆነ ነገር እንትን ለማለት ስበብ የምትፈልጉ ለመናገር በቃ ምክንያት የምትፈልጉ ሰዎች ደግሞ እናንተም የራሳችሁ ጉዳይ። ምክንያቱም እነሱ እርስ በራሳችሁ ስለሚተዋወቁ ማለት ነው። ምን አየሁ መሰላችሁ? ቅማሟ የገዛችሁ ሰዓት ወርቅ አይደለም። ከየት አምጥታ ይሄን ያክ እንትን ትላለች። ኧረ እባክሽ እናንተ ስለዛ ወርቅ የምታውቁት ነገር አለ? አስመዝናችኋል? አይታችኋል? አጋዝታችኋል? ይህ ታቃላችሁ? ምን አገባችሁ? የፈለገችውን ስጦታ ብትሰጠው ብታደርግለት፣ ገና ከዚህ በላይ ብዙ ነገር ታደርግለታለች። ገና ከዚህ በኋላ ብዙ ነገር ያደርግላታል። ንጉሱ ለንግስቷ፣ ንግስቷ ለንጉሱ። ሰምታችኋል አይደለም? የቅመሟ ንጉስ ነኝ ብሎ ኮራ ቀብረር ሲላል አያችሁትም እንዴ እንደዚህ ሮማንቲክ የሆነ እውነተኛ ፍቅር ስታዩ ተቃጠላችሁ ተናደዳችሁ አደለ መልካም መቃጠል መልካም መናደድ ይሁንላችሁ የሰውን ደስታ የሰውን ከፍታ የማይፈልግ ሰይጣን ብቻ ስለሆነ ማለት ነው እና ሰውን ለመናገር ምክንያት አትፈልጉ አትፈልጉ እሽን እሷ ግን ለቀብራራዋ ለንጉሷ እውነተኛ ሰዓት ወርቅ ባሌ ከማንም አያንስም ብላ የወርቅ ሰዓት ያሰረችለት የዘመኑ ጀግና ሴት ናት። እሽ ሰምታችኋል። መንከባከብ ትችልበታለች። አይታችን እንዴት አርጋ እንደምትንከባከበው ስትንከባከበው ደግሞ ተቃጠላችሁ። ያው እሷም መሆና ስለማትችሉ ነው። ምንም ማድረግ አይቻልም። በነገራችን ላይ ወደፊት መቼም ፈጣሪ ብሎ ለእናንተም የራሳችሁ ሰው ሲሰጣችሁ እንዴት መንከባከብ እንዳለባችሁ ከእሷ ተማሩ ለማለት ያክል ነው ማለት ነው። እና ቅመማን ለመናገር ወይም ቅመማን የሆነ ነገር እንትን ለማለት ምክንያት አትፈልጉሽ። እሷ ብዙ ነገር የምታደርግለት ሚስቱ ናት። ብዙ ነገር የሚያደርግላት ባሏ ነው። ሰርተው ነው፣ ጥረው ነው፣ ግረው ነው። እሺ፣ አይታችኋቸዋል እንዴት እንደሚሰሩ። እ ትናንትና ደግሞ እንዴት ደስ እንዳለኝ አልኳችሁ። ብሩኬ ግን ነፍስ አይማርም። እንዴት እንደደነገጠች እንዴት አርጋ ደግሞ እንደ ባህሪያ ምን በጣም ነው የሳኩት። ብዙ ልጆች ደግሞ ፈታ እንዳላቸው አይቻለ ኮሜንት እና በእውነት ዘና ፈታ ነው ያልኩት። ልሸከም ስትል ስታሳዝን ማለት ነው እንስፍስፍ ይኔ እናት ማለት ነው እንዴት ስፍስፍ ብላ እንደምትጨነቅለት እንደምታስብለት፣ እሷ ደግሞ እሱ እንዴት እንደሚያስብላት እንዴት እንደሚጨነቅላት ገና ከዚህ በኋላ ደግሞ ተድረው ተኩለው ወልደው ከብደው ታያችኋላችሁ ማለት ነው። እና በማይመለከታችሁ እየገባችሁ የሰውን ሕይወት የምትበጠብጡ ሰዎች ልቦና አይስጣችሁ። የራሳችሁን ሕይወት ብትኖሩ ጥሩ ነው። የራሳችሁ ጠፍቶባችሁ ስለ ሰው ሕይወት እኛ እናውቃለን፣ እኛ እንደዚህ ነን አትበሉ። አይመለከታችሁም። አይመለከታችሁም የእውነት ነው የምላችሁ። አይመለከታችሁም እንደፈለጉ የመሆን መብት አላቸው። የፈለጉትን ስጦታ የመሰጣጣት መብት አላቸው። ገንዘቡ የነሱ የሚያደርጉት እነሱ። ለወደዱት አይደለም የወርቅ ሰዓት ራሳቸውን ሁሉ አሳልፈው ይሰጣጣሉ። ሀይሚ በብሩኬ አትደራደርም፣ ብሩኬ በሀይሚ አይደራደርም። ይሄን ደግሞ ስንት ጊዜ ነገራችሁ፣ ስንት ጊዜ ነገረቻችሁ፣ ግን እናንተ የምሰሙ ሰዎች አይደላችሁም። የራሳችሁን ሕይወት ብትመሩ ጥሩ ነው። ሴትነታችሁን ብታስከብሩ፣ ክብራችሁን ባታጡ እኔ ጥሩ ነው ብዬ አስባለሁ። ነገ ሕይወት ይኖራችኋል። ነገ ሕይወት ትመራላችሁ። የራሳችሁን ሕይወት ትኖራላችሁ እና በቃ እና አፍቅራችሁም ከሆነ ብሩኬል የእናንተ አይሆንም። በቃ አንድ ወንድ ነው ለአንድ ሴት ነው መሆን የሚችለው፣ ከዚህ በኋላ መሆን አይችልም። ሶ የራሳችሁን ህይወት ብትኖሩ ብዬ እመክራቸዋለሁ። እንደ ዝም ብላችሁ አትቀበጣጥሩ። የምትወዱት ከሆነ የእሱን ደስታ ብቻ አድርጉለት። በቃ የሚወደውን ውደዱለት፣ የሚያከብረውን አክብሩለት። የሰው ልጅ ፍቅሩ በሌላ ነገር ብቻ አለ የሚገለጸው የምትወዱት የምታፈቅዱት ሰው የእናንተ ካልሆነ እንኳ ያን ሰው የሚወደውን ህይወት እንዲኖር ምን ማድረግ አለባችሁ መሰላችሁ? እሱ የሚያደርገው እሱ የሚያስደስተውን ነገር ማድረግ ነው። ይሄ ነገር ደግሞ ቅመምዬን ይወዳታል፣ ቅመምዬን ያከብራታል። ታያላችሁ አይደለ ሰ ስለዚህ እናንተም ከቻላችሁ፣ ግዴታ አይደለም ሰው ልጅ ከፈለገ ይወዳል ካልፈለገ ደግሞ ሰው ልጅ ዝቅ ማድረግ ደግሞ አግባብ አይደለም። እሺ።